ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እነ ቺሀንና ሜሌክ ቺሀን ሜሌክን ለማሳመን እየጣረ ነው። ቪ ላይ ምኖት ላይ ተናዳለች። ሂክመትና አጎቷ ያወሩትን ሰምታ ስለነበር ሰርጉን ለምን ተቀበለች ደጋግሞ ሲጠይቃት ልትነግረው ስትል ሂክመት ከሩቆና ምልክት ትሰጣታለች። እናቷ ማለት ነው። እሷን ተመለከተችና ዝም አለች። ፈልጌ ነው ወደ ደህነት መመለስ አልፈልግም ወደ ነበርኩበት ህይወት መመለስ አልፈልግም። ውሳኔ ነውስኝ ያለው ብላ ቁርጥ አድርጋ ነገረችው። ይህም በጣም ተናደደ እና ወደ ወንድም ሄዶ ማልቀስ ጀመረ። እያለቀሰ የደረሰበትን ነገር እዚህ ሀገር ላይ ያለ ገንዘብ የሚሆን ነገር የለም፣ ሁሉም ነገር ገንዘብ ያስፈልጋል ብሎ ሰው ጠራት። ነው ሴቪ ላይ ነው፣ ወደዚህ ጥሯት አለ። ሴቪ ላይ መጣች። ይሄ መኪና ለንቺ ነው፣ የሰርግ ስጦታዬ ነው ብሎ ሚት ኑህና ሜሌክ ነው ወደ ቢሮ ጠርቷቸዋል። ለምን እንደጠራቸው እየጠየቀችው ነበር። ሱምሩ ደንግጣለች። ለምንድን ነው የጠራቸው? ሰሜት ስትራሸው ይበቃቸዋል። ለዚህ ቤት ላባራቸው ነው የሚገባቸውን ሰጥቼ ላባራቸው ነው አለ። እኔን አድኖኛል፣ በህልሜን ስጨፍን ሁላ እሱ ነው የሚታየኝ። ሰሜት ይህንን አታድርግ ብላ ለመነችው። አሳመ ኑህና ሜሌክ መጥተው አቤት ለምንድን ጠርተህን ነበር አለቃ ሲሉት እየጠራኋችሁ ከትላንት ወዲያ ያለ በሄዳችሁበት ጉዳይ ላይ ቅጣት ከአመት ፍቃድ ላይ ነት ነው አላቸው፣ ወይም ከደሞዝ ላይ እንዲቆረጥ ተደናቅጦ በቃ ለዚህ የሚቀረው ምናምን ነገር ብለው ወጡ። እንደ ወጡ ሜሌክ የገባችበት ታክሲ ቀጥ አድርጎ አልወሰዳትም። መንገድ ተሳስተሃል እያለች መጨቃጨቅ ጀመረች። በሌላ በእናቱ መኪና እያደረሰው ነበር፣ አስር ነገር እያወራ ነበር እዛ ልክ ስለ ሜሌክ ሲያነሳ በጣም ኑህ ራሱን መቆጣጠር አቁሞ መኪናውን አቁሞ አውርዶ ጥሎት መኪናውን አስነስቶ ሄደ። ታክሲ ይሰዳት ወደ ቻንጋ ነበረ። ቻን አዳምጭኝ ብሎ ሊነግራት ሲል በፍጹም ላዳምፅህ አልፈልገም ብላ ድርቅ አለችበት። ሊያስረዳት በዚህም በዚያም ቢል ልትሰማ አልፈልገችም ጥላ ስትሄድ አባቴ ሊሞት ነው አላት። ቆመች፣ ተመልሳ መታማዳመጥ ጀመረች። አባቴ ሊሞት ነው ትንሽ ጊዜ ነው ያለው። ይሄን የምናውቀው ትንሽ ሰዎች ነን። ብሎ ያለውን ታሪክ ትንሽ ትንሽ ነገራት፣ ሙሉንም ባይሆን። ከዛ አዘነች ተመልሳለች። በቃ ለዚህ ነው አለች። አዎ ለዚህ ነው አላት። ከዛ አዘነች። አብረ ቁጭ ብሎ ማውራት ጀመር። ከዛም ወደ ሆነ ቤት ወሰዳት። ውስጥ ሲገቡ የሚያምር ቤት ነው አለች። እዚህ ቤት ከአንቺ ውጭ ማንም መታቀም ሴቪ ላይን ይዛሀታት መጣም ማለት ታይ እባክሽ አላት። ከገቡ በኋላ ሰርቶ አብረው አደሩ በሌላ በኩል ታሲንን እራት ቤት ጠርተውት ነበር ታሲን ቤት ከገባ በኋላ ሁሉንም ሰላምታ ከቀረበላቸው በኋላ የሰጣቸውን ስጦታ ፎቶ ጋር ቆሞ ታሲን ይህ አንተ መሆን አለበት አዎ ስንት አመትህ ነበር ሁለት ወይም ሶስት ምናምን እያሉ ስለ ሁሉም አወሩ ያቺ ከኋላ ያለችው ሲሆ እኔ እንጃ አለቀተም ምናልባት አንዷ ሰራተኛ ትሆናለች? ይህ መጠቀታለች እዚህ ቤት ስንት ሰራተኛ ይገባል ይወጣል እንዴት አውቃጣለሁ አንዷ ሰራተኛ ምትሆኑ አሉት በል ወደ እራት እንሂድ፣ ብለው ይዘው ሲሄዱ እራት እየበሉ እያወሩ እየተጨዋወቱ እያለ ስለሱም ራስ ተማሪነት አነሳ። እንዴት አወቅ ሲሉ እዚህ አካባቢ ብዙ ጊዜ ኖሬ አይደል ምናምን ብሎ መጣ። ጥሩ ኖህ መንገድ ላይ ጥሎኝ ነው የሄደው። ጊዜ ሴቪ ላይ አልቻለችም። ቆይ ሲጀመር አንተ ማነህ? ሲለው ሱምሩን ጠይቃት። ሱምሩ ወዲያው እራሷን ስታወደቀች ሁሉም ሰው ደነገጠ። ሱምሩ ሱምሩ፣ አምቡላንስ ጥሩ! በአምቡላንስ ወዲያ ወደ ሆስፒታል ወሰዷት። ሆስፒታል ዶክተሮቹ ካዩት በኋላ ማደር እንዳለባት ነገሯት። እና ሜሌክ በጣም ደነገጡ። ሆስፒታል ሄደው ሊያያት ወሰኑ። ወደ ሆስፒታል ሄዱ። አያትየው አይታት እንደወጣች እነሱ ገቡ። ሜሌክ እያለቀሰች እጇን እየሳመች ደስ ስለ ነበር ብታቅፊ ደስ ስለ ነበር ማለት ጀመረች አይተዋት ወጡ።